ወደ ነበርንበት ሀሳብ ላይ መጣለው። ቅድም እንዳለው ያው እንችኑ ነው ዋናው። ኦልሬዲ አደራ ተሰጠናል። የተሰጠንን ጌታ ከመምጣቱ በፊት እየሰጠንን። ለምሳሌ ቅድም እያወራሁ ነበር ለዛ ወንድም ስናገር፣ አባት መንገድ ሊሄድ ወይም እናት ሰፈር ወጥተው መለሳለሁ፣ ይሄን አድርገ ጠብቅ ብሎ ቢሄዱና ባናደርግ አልታዘዝም ነው ባለመታዘዛችን ደስተኛ አረጋቸዋለሁ ነው። እሱን እንትን ነው እያወረነ ያለ ነው። ሰሞኑን ያው እንደተነጋገር ነው ስለ ጸሎት ነው እያወረነ ያለ ነው። ጸሎት የተሳሳተ የጸሎት አመለካከቶችን አይተናል። ሌላኛው የጸሎት ተግዳሮቶችን አይተናል። በሁለት መልክ ከፈልን፣ ውጫዊና ውስጣዊ የሚባለውን ሶስተኛ የጻሎት ህይወት የተዛባ ምልክቶቹን አይተናል። የተዛቡ ጻሎት ምልክቶች የጻሎት ህይወት የመዛባት ምልክቶች በግለሰብ ወይም አማኝ ላይ የሚገለጥ የመንፈሳዊ ፍሬ መራቆት የሚለውን ከገላትያ መጽሐፍ አይተናል። ሌላኛው በቤተክርስቲያን ላይ የሚገለጥ የመንፈስ ፍሬ መራቆትን አይተናል ክርክር ጥል ዘረኝነት አድመኝነት ፍቅር አልበኝነት ቅንነት ማጣት ጎሬ ጉልበት አልባ ክርስትና አቅማቤስ እንደ ማንም ገብቶ የሚወጣ አይነት ኑሮ ነው ምንለው ይሄ የቤተክርስቲያን ውስጥ ያለው መንፈሳዊ ፍሬ አልበነት ነው ምለን ሌለኛው የማህበራዊ ከመንፈሳዊ ፍሬ ተጽዕኖ ውጭ መውደቅ የምድር ጉስቁልና ለምድር ራሱ ሰባቡ የቤተክርስቲያን ውድቀት። የቤተክርስቲያን ከመንፈሳዊ ፍሬ ተጽዕኖ ውጪ መ መንፈስ ቅዱስ የማይገዛት ለመንፈስ ቅዱስ የማትኖር መንፈስ ቅዱስ የማይቆጣጠራት አይነት ነገር ውስጥ መግባት ያ የምድር ጉስቁልናን የወንጌል ተጽዕኖ፣ ወንጌል ተጽዕኖ ተጽዕኖ ለማምጣት አለመቻል፣ ወንጌል ተጽዕኖ አልባ እንዲሆን ማድረግ፣ ፈሪሃ እግዚአብሔር የሌለን መሆን፣ መልካም ስም ማጣት፣ ይለል ልብን የሚያርድና የሚያደግ ማለት ነው። በጣም ያደግማል። ሰው ደክሞ ከእንትን ማለት ከባድ ነው። እነኝን እነኝን ነው ያየ ነው እስካሁን ባየ ነው በሶስት ጊዜ ትምህርት ላይ እንዲህ ባለው መልክ አይተናል። ዛሬ ምናልባት ምለው ረጅም ከሆነ ላልለው እችላለሁ። ረጅም ሀሳብ አለው። የጸሎት ትርጉሙን ነው ማየት የሚያስፈልገን። ትርጉሞቹን በደንብ ማ ታለብን የፀሎት ትርጉም ራሱ ትርጓሜውን በደም ገብቶን ተረተን የምንንቀሳቀስበት ሁኔታ ሊኖረን ይገባል። ስለምን ማቴዎስ ምዕራፍ ስድስት ከቁጥር ስምንት እስከ አስራ ሁለት ያለውን ከቻላችሁ ለጣጥፎ፣ ለልዑል ንጉሥ የሚደረግ ምስጋና ነው። ያ አንደኛው ለእግዚአብሔር የሚደረግ ምስጋና ታላቸው። እስቲ ማቴዎስን ክፈቱልኝና ካላቸው አንድን ብቻ ተነጋግረን እንጨርሳለን እያስባለን መጽሐፉን እየከፈታችሁ ራፍ ሰላም ብለናል። እንደት ነች? ሰላም ሰንብታሉ። ጌታ ባርክህ። ወንድምህ ሚሳኮር ደራ ነኝ። ምናልባት መጽሐፍ ቅዱስ ተጠገቤ አለ። ለአንብቦ ማሰለኝ ከፍቼ እናንተን ከሚያስቸግር መጽሐፍ ቅዱስ የያዘ ያለ በእጅ ማንበብ እችላለሁ። ምንድነው ና ስድስት ስምንት ማቴዎስ ስድስት ስምንት እስከ አስራ ሁለት ያ ከስምንት እስከ አስራ ሁለት ያለው ምዕራፍ ስድስት ከሰባት ጀምሬ አንበዋለሁ እስከ አስራ ሁለት አህዛብም በመናገራቸው ብዛት እንዲሰሙ ይመስላችኋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ ስለዚህ አትምሰሯቸው ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና እንግዲህ እናንተስ እንዲህ ጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። መንግስት ትምጣ። ፈቃድ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራችን ዛሬ ስጠን። እኛም ደግሞ የበደሉን ይቅር እንደምንል በደላችን ይቅር በለን። ከክፉም አድነን እንጂ ወደ ፈተና አታግባን። መንግስት ያንተናትና ኃይልም ክብርም ለዘላለም ከፍ ብላችሁ ካያችሁ ቁጥር ስድስት ላይ ምንድነው የሚያወራው? ወደ እልፍኝ ግባ መዝጊያህንም ዘግተ በስውር ላለው አባት ጸልይ። ብዙ ጊዜ አሁን እኛ አገር ምንጮው ለልሳን ብቻ ነው። በጣም ምጮው ጸሎትንም ራሱን እልፍኝን ዘግተ ነው ማለት። እኛ ግን በእጅ አደባባዮቹ ለማስመሰል እንደ መብረቅ እንጨዋለን። ብዙ ቦታ ልሳን ልሳን ሲሆን አይቃስ ጉባኤ ላይ አታብሮ ሁሉ ቦታ ላይ አታብሮ። ፀሎትም ስራ ሊኖረው ይገባል። ትርጉም አልባ ፀሎት ነው የአሁኑ ፀሎት ስራ ፀሎት አይመ ፀሎት ማለት ምን ማለት ነው? ንግግር ነው እኮ ከእግዚአብሔር ጋር ስላደረገው ከሱ ጋር ይሄን አድርጋል፣ እንዲሆናል፣ እንዲብላል፣ እንዲሰርታል አንተ ትልቅ ነ ምናምን ብለህ ትነግረዋለህ። እሱ ምስጋናን ሲቀበል ምን ብሎ ይቀበል? ደግሞ ትሰማለ። ከዛ ደግሞ ታወድሰዋለ። አንተ እኮ አሰራሪ ግሩም ነው። አምላክነት የሚደንቅ ነው። አመጣጤ ይገርማል። ትደነቀው አድናቆትን ታቀርባለህ። ከዛ ለሚያስፈልግ ነገር ደግሞ ልመና ታቀርባለ። ይሄን ይሄን እንፈልጋለን ትላለህ። የለም አለ የሚሉንም ሳሰማ ብድግ እስከምትል ታለ። ብዙ ጊዜ አንሰማ ምንላ። አብሶ ኢትዮጵያውያን ጻሎቶቻችን እንደ ሞሃርተኛ ጩኸን ጩኸን ጩኸን ነው የምንነሳ። እንኳን አንድ ቤት ሰው ፈልጋችሁ ሄዳችሁ እኮ ለሰውዬው እንደገባችሁ አታውሩ። ሰውዬውን አኩራችሁ ከዛ ጥሩ ነገር አውርታችሁ ስለ ሰውየው ደህንነት ጠይቃችሁ ከዛ በኋላ እሱም የናንትን ደህንነት ጠይቆ ነው ትሰማላቸው ከዛ በኋላ የምትናገሩት ገባችሁ እንዴነ ዳናነ እንዲ እንዲ ብለኝ እንዲ አርገኝ እንዲ ብለኝ ምንም ባለፈውን ጠበቁ ምናምን አረኩ በቃ በቃ አንተ ማሰማነ ብላችሁ አትሄዱ ሰውየው ምላሽ እስከዛ ትጠብቃላችሁ ከሰውየው ጋር እኩል አውርታችሁ ነው የምትሄዱት በእግዚአብሔር ፊት ቀርበንስ እንደዛ አይነት ስርዓት ይዘናል ስርዓት አለን የመጀመሪያው ለልዕሉ እግዚአብሔር ለልዑሉ ንጉስ ምስጋና ምስጋና የምናቀርብበትን እንደሆነ ነው የምናገረው። እዚህ ክፍል ላይ ስለ ምስጋና ታላቸው ለታላቅነቱ የሚሰጥ አምልኮ ነው፣ ክብር ነው፣ ውዳሴ ነው። ለታላቅነቱ ለገዥነቱ፣ ለልዕልናው ነው የምንናገረው። ንግርት ነው። እየሆነ ነው። ይሄ ይሆናለሁ ባለው ሁኔታ አሁን ይሆናለሁ። ክስ፣ ከሳሾች እና መልሰን ደግሞ ሌላውን ነገር ከሰን ከሰን፣ ደግሞ ሌላውን እንረግማለን። እናንትና ጀበና ደፍቶ እግር ጠምጥመው ቅጠል እየቆረጠሙ እያጤኑ ድቤ እየመቱ ይራገማሉ። እኛስ ከመዋርትላ ትርጉም እንወቅ። ፀሎት ትርጉም ያጠበት ዘመን ይሄ ነው። በጣም ትርጉም አጥቷል ዘንድሮ። ትርጉም ለመስጠት እየሞከራለሁ። አሁን ልሳን ላይ የሚለፈልፉ ሰዎች አልወድም። ልሳን ስለ ልሳን ሊያወሩ በቃ የሚንጠራሩ ያለቅማቸው ሊበጠሱ በጣም ነው ውስጤ፣ መንፈሴ የሚቆጣቸው። ይከፈኛል። ስለ ጻለው ለምን አይናገር? አሳብ ነው። ሰው እንዴት እንድጸልይ ለሌሎቹ እንዲናገር እኮ ግብዞች ምናምን ይላል። እዚህ ጋር የምናገረው በደንብ አስተውሉ እና ስሙ። ሌላ ክፍል ምናልባት ካገኘው ሉቃስ ምዕራፍ አስራ አንድን ስቲ ክፈትና ብብል፣ አስራ አንድ አስራ አንድ መሰለኝ ሁለት ሁለት ነገር ነው እዚህ ውስጥ የምታዩት። ለልዑል የሚደረግ ምስጋና ነው። ለታላቅነቱ የሚሰጥ ለመልካምነቱ የሚሰጥ ውዳሴዎች፣ ንግርቶች አሉ። ጸሎት የሚለውን ንግርት እያልኩ ሊያወራ ነው። ሉቃስ 11 ምንድን ነው የሚለው፣ ነው መሰለኝ። አባት ከሆናችሁ ከእናንተ ከማናችሁም ልጁ እንጀራ ቢለም ነው እሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለም ነው በአሳ ፈንታ እባብ ይሰጠዋልን? ስለዚህ ሰጪ የሆነው ትክክለኛ ነገር የሚያደርገው ትክክለኛ ምላሽ ላለው ጌታ የምንቀርበው አቀራረብ ለዚህ ታላቅነት ብዙ በዜማ ነው። እኛ ግን በዜማ ነው የሚታወቀው። በጻሎት ጊዜ ምስጋና ታበዛላችሁ እያለቀሳ አመሰግ ሆኖ አንተን ትልቅነት አይቻለሁ። አንቴ እኮ የሚመስል የለም ብላችሁ በእምባ እግዚአብሔር ታከብራላችሁ። እምባችሁ ጠብም አይመጣም ማለት ትዝም አይመጣም። ብዙ ጻሎቶች ማድነቅ ለታላቅነት ጊዜ ስለታላቅነት ስወራ መዝሙረኛው ተናግሯል። አንድ ነገር ስ ካገኘው ዘጠና አምስትን አንብብ። ዘጠና አምስት ሁለት ላይ ምንድነው የሚለው ቃል አለ መዝሙረ ዳዊት ላይ ዘጠና አምስት አዎ፣ ዘጠና አምስት ስንት? ሁለት ሁለት እንደዚህ ይላል፦ በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። በምስጋና ወደት እንሆን ወደፊቱ ጸሎት ብቻ ልመና ተደርጓል። ልመና ነው የሚመስለው። አሁን ብዙዎቻችን ዝማሬን ከፍትና ሌላ ነገር ነው የምንጸለው። ዝማሬ ጨዋቱ ብቻ ነው እንጂ ዝማሬን ምንነቱን ምን ታውራው ወይም ምን ያውራ ሰውዬ፣ በዜማ አይገባንም። ዝም ብሎ ወይም ክላስ ክላሲካሉ አብሶ ደግሞ አበሽኛ ዝግ ያለ አበሽኛ ከሆነማ በቃ እናንተን ሞራሉን ሞቅ ያደርጋል መሰለኝ። እና በፀሎት አለ መዝሙር ከፍታችሁ አታችሁ ባካችሁ፣ እግዚአብሔርን ተናገሩ። ይሰማል እኮ ያደምጣችኋል። ድምፁ አያውቀው ድምፅ፣ ይሄ ዙሪያ ላይ ያለው ነገር። እናንተም ለዛ ነው ማጥራት ስለማችሉ ስለማሰሙ። ብዙ ሰዎች ሰምታችሁ ትነሳላችሁ። ፀሎት ማለት እኮ ንግግር ነው አይደል? አንዱ ቋንቋ መነጋገር ማለት ነው ከእግዚአብሔር ጋር ፊት ለፊት የምንነጋገርበት ንግርት ማለት ነው ፀሎት። ዋናው ምንድን ነው? የፀሎቱን እዚህ አካባቢ የምናየው አካባቢ ላይ እያሳየሁኝ ያለው የትኛው መሰላችሁ? ፀሎት ትርጓሜው ለልዑል ለእግዚአብሔር የሚደረግ ምስጋና ነው። ለምኑ? ለታላቅነቱ። ታላቅነቱ ማይገረሰስ ማይሻር ማይለወጥ ማንም ማይነካ ማለት ነው። ታላቅነቱ የስ ደግነቱ ምን ለወጥ ሚቀየር አይደለም። የአምላክ ደግነቱ መልካምነቱ፣ በጎነቱ፣ አድራግነቱ። ስለዚህ በሱ ፊት ምን ሆነን የምንቀርብበት ነው። መዝሙረኛው የተናገረው በምስጋና ወደፊቱ እንድረስ፣ በዝማሬም ለርሱ እልል እንበላለን። አሁን እዚህ ጋር በምስጋና በጨዋት አይደለም። በእግዚአብሔር ፊት በምትቀርቡ ሰዓት የመጀመሪያ የምትቀርቡት በምንድን ነው? ፀሎት ብላችሁ ስትቀርብ ለልዕልናው፣ ለታላቅነት አይላ ብጥችን ወልድ የሰማይና የምድር ጌታ ብለናል የምንጀምረ ብዙ ጊዜ የሰማይና የምድር ጌታ ስለው በሰማይም ላይ ባለው ላይ በምድርም ላይ ባለው ሁሉ ላይ እሱ ምንድን ነው የበላይ ነው። ለዚህ ለበላይነቱ ለታላቅነቱ አድናቆትን እናቀርባለን፣ ምስጋናን እናቀርባለን። ለመልካምነቱ ለበጎነቱ ለደግነቱ ምስጋናን እናፈስለታለን። በጻኖት ውስጥ ተቀበል ይኸው ብለን ፊቱ ነው የቀረብ ነው። ፊቱ ቀርበን ነው እሱ ቁጭ ብሎ ይደነቅብናል፣ ይቀበላል፣ ይሸቷል፣ ያውዳል። በምን መልክ ጻሎት ትርጉም በጣም ስላት በጣም ስንት ነገር እንደምናገር አላውቅም። ወደ ስድስት ሀሳቦች አወራችኋለሁ። አሁን ብቻ አንደኛውን ላወራ ነው። የጻሎት ትርጉም አንዱ ለልዑል ንጉስ የሚደረግ ምንድን ነው፣ ለልዑል ጌታ የሚደረግ ምስጋና ነው ጻሎት ማቴዎስ ሰባት ሰባት አስራ አንድ ሆና፣ ሰባት አስራ አንድ ነው። ቅድም ያለነው ስንት እንደሆነ ሰባት አስራ አንድን ላሳያት ነው። የእግዚአብሔርን መልካምነት ነው የሚያወራው አሁን ለዚህ መልካምነት እለት እለት ምን ይፈልጋል እግዚአብሔር? ከኔና ከናንተ ሌላ ማን ያመስግነው እግዚአብሔር? ሰይጣን እንዴት መልካምና ይለዋል? እግዚአብሔር ይለዋል። ያላመኑ ሰዎች የታውቆ ነው የታውቁና ነው መልካምና ነው ማለት። አሁን የኔና ያንተ ዋናው ምንድነው የምንለው? እ ስለዚህ እዚህ ጋር እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ስጦታ መስጣትን ካወቃችሁ፣ በሰማይ ያለው አባታችሁ ለሚያምኑት እንዴት አብልጦ መልካምን ነገር አይሰጣቸው ይላሉ እና በጎና መልካም ለሚያደርግ ለእግዚአብሔር ምን የምናደርግበት ነው? ፀሎት ምስጋናን የምንሰጥበት ነው። ምስጋናን የምንሰዋበት ነው። ምስጋናን የምናደርግበት ቦታ ነው። ፀሎት አሁን ብዙ አሁን የተቸገርነውን ነውን አንድ ምስጥ ልንገራችሁ። ትጠነቀቁ ዘንድ ነው የምነግራችሁ እንደነሱ ሊሆን አይደለም። ብዙ አገልጋዮችን ታዝባችሁ ከሆነ ያም ተነስቶ ሌላኛውን አገልጋይ ሲምብራጭቅ፣ ሲመታ፣ ሲጨቀጭቅ፣ ሲጨፈጭፍ በእናንተ አይምሮ ላይ እንትና ብላችሁ በግምት ከሆነ ሰው ጋር እንድትጣሉ አድርገው ሰውየውን ስም ባይጠሩ ስለ ሌሎች አውርተው እናንተ ውስጥ ደግሞ የሚመጣባ ነው የምታውቁት። እሱ እኮ እንዲነው እሱ እንደሆነ እሱ እንዲነጭ እያላችሁ እንድትሉ እንድታድሩ እያደረጉ የሚሄዱ አገልጋዮች ናቸው የበዙብን። ከደም ጭምር በማ ላይ በሌላ ላይ ሰው በገባው ልክ ስለዛው እንኳን ከጥቂት ከብዙ ስህተት ውስጥ ጥቂቱን መልካም ያደረገውን ይዘን እግዚአብሔርን በዚህ ሰው ላይ ስለተጠቀማኝ አድራጊውን እግዚአብሔርን እንኳን ሙሉ ማንነት እንዳይበላሽ የጠበቀውን እግዚአብሔርን ምን እናረገዋለን? እናመሰግናለን። ወንድምን ስለረዳ እናመሰግናለን። እሱ እኩል ሆነ እንዲ ባለው ሁኔታ ውስጥ እያለ ለእኛ እንዲች ያለውን ነገር ስለለቀቅልን፣ እግዚአብሔር አንተ ልዑል ነህ ብላ ልዑልን የምታመሰግንበት ነው እያልኳቸው ስለዚህ ጸሎት ለልዑል ስልጣኑ ለማይገረሰስ፣ መልካምነቱ ለማይሻር፣ ሁሉ ጊዜ በሰማይና በምድር ገኖ ለሚኖር ጌታ ምስጋናን የምናቀርብበት መንገድ ነው ጸሎት። ወደ ሌላ ካሄድኩኝ አሁን እዚህ ቅድም ያነበብነው ክፍል አስታውላችኋል። ማቴዎስ ስድስት ስምንት ጀምሮ ያለው ክፍል ላይ ሰባትን ጨምራችሁ ይሁና ታች የምናገር፣ እዛ ውስጥ የታጨቀው የጸሎት አይነት ብዙ ጊዜ ማይገባን እንደው፣ ወገኖቼ ሌላ ወሬ ሌላ ሀሜት ውስጥ ከምትገቡ

ፀሎት ምንድነው? ለልዑል ንጉስ የሚደረግ ምስጋና ነው። ፀሎት ጌታ ይባርካችሁ። ነገ እንግዲህ ጌታ ይፈቅድ፣ እንደዛ እናደርጋለን። ለዛሬ እንደዚሁ ልጨርስ።